በሰማአው ሁሉ መንፈስ ቅዱስ አህዱ አምላክ አሜን። ሰኔ ምት ቀን የሚከበሩ አመታዊ ቅዱሳን በዓላት አባት ዮዶስዮስ ጻድቁ ሊቀጳጳሳት ተወልዶ ያደገው በምድረ ግብጽ በስድስተኛ መቶ ክፍለ ዘመን ነው። ከልጅነቱ መጻፍቱን ተምሮ በመን ጥሪት የሚኖር ደግሰው ነበር። ያ ዘመን መለካውያና ሊዮናውያን ወይም ክርስቶስን ሁለት ባህሪ የሚሉ የሰለጠኑበት ዘመን ነበር። በአንጻሩ ደግሞ ተዋህዶን የሚያምኑ ሊቃውንትና ምእመናን ቁጥራቸው የተመናመነ ነበር። ችግሩ ግን ይህ ብቻ አልነበረም። በየው ተዋህዶን አምኖ መገኘት እስከ ሞት ድረስ የሚያደርስ ዋጋንም ያስከፍል ነበር። ለዚህም ነው ሮማውያን ሃይማኖትን በግድ ለማስለወጥ ከነገስታቱ ጋር የተቆራኙት። ቅዱስ ዲዮስቆሮስ ጋግራ ደሴት ውስጥ ከተገደለ በኋላ በግብፅ የተሾሙ ሊቃነ ጳጳሳት አብዛኛዎቹ መከራና ስደት ቀምሰዋል። ትልቁን ቦታ ግን አባ ቴዎዶስዮስ ይወስዳል። አባ ቴዎዶስዮስ ይወል ለእስክንድሪያ ግብፅ ሰላሳ ሶስተኛ ባትርያርክ ነው። እረኝነቱ ጥጡስና እንዳሁኑ ዘመን ሰርግና ምላሽ አይደለምና ገና እንደ ተሾመ የቀረበለት ጥያቄ አንድ ነበር። እሱም ተዋህዶ እንትተህ መለካዊ ትሆናለህ ወይስ የሚከተልብን ፍርድ ትቀበላለህ? አሉት። ይህንን ያሉት ከንጉሱ ዮስጢኖስ የመጡ መልእክተኞች ነበሩ። መልሱ ፈጣን ሆነባቸው። እኔንም ሆነ ህዝቤን ከቀናች ተቀናችሁ እምነታችን በምንም ልትለዩን አስችሉም፣ አላቸው። በዚህም ምክንያት በቀጥታ ግዝወት ስደት ተፈረደበት። ወደ በረሃ ሲያግዙት ካይናት መምህራንና ምዕመናን አደራ ብሏቸው ነው የሄደው። መናፍቃኑ እሱን ካሳደዱ በኋላ ህዝቡን ለመቀየር ብዙ ደክመዋል፣ ግን ሊሳካላቸው አልቻለም። ምክንያቱም አደርነትን የማይረሱ ደጋግ መምህራን ነበሩና ነው። በዚህ ላይ አባ ቴዎዶስዮስ ጦማረ መልእክት ወይም ደብዳቤ በየጊዜው ይጽፍላቸው ነበር። ሃይማኖታችሁን ጠብቁ ይላቸው ነበር። እጅግ ብዙ ከሆኑት መልእክቶቹ የተወሰኑትም ዛሬም ድረስ ሃይማኖታዊ ለሃይማኖታዊ መጽሐፍ ውስጥ ይገኛሉ። በዚህ አስቸጋሪ ዘመን መልካም ነገሮችንም ነበሩ። ቀዳሚው ማይቶ ተተዋህዶ ቅዱስ ያይቆ ዘዕልበረዲ ሲሆን ሁለተኛው ደግሞ የንጉሱ ሚስት የተባረከችው ታኦድራ ናት። እንግዲህ ባሏ ያሳድዳል፣ እሷ ደግሞ የተባረከች ናት። አባ ቴዎድስዮስ በግዞትና በስደት ሳለ ንግስቲቱ ትረደው፣ ምእምናንም ትንከባከብ ነበር። ቅዱስ ያይቆ ከሊቀ ጳጳሱ ዘንድ ክህነትን ተቀብሎ ከሶርያ እስከ ምድረግብ ስለተዋህዶ ህልውና ተጋድሏን። ምናልባትም ከሐዋርያው ቅዱስ ጳውሎስ በኋላ በፈሊት ክርስትናን በማስፋፋት ቋሚ ቀዳሚ አባት ነው። በነገራችን ላይ ለመጀመሪያ ጊዜ ማዕተብ ማሰርን ያስተማረ አባትም ነው። ሁለተኛ አባት ቴዎዶስዮስ፣ ቅዱስ ያይቆብ ስለቀና ሃይማኖት ብዙ ስለደከመ ስለደከሙ የዘመኑ ምእመናን በስማቸው ያይቆባውያንና ቴዎዶሳውያን ተብለው ተጠርተዋል። አባ ቴዎዶስ ግን ሲታሰር ሲታሰር ሲፈታ ሲሰደድ ሲመለስ ብዙ ተሰቃየም። ሕዝቡን ግን በመልካም ረኝነት ጠብቆ ከተኩላ አፍ ታደገ። በዚች ቀንም አርፎ ተቀብሯል። በፓትርያርክነት ያገለገለባቸው ዘመናትም 32 ዓመታት ሲሆኑ ከነዚህም ዓመታት 28ቱ ያለቁት በስደትና በመከራ ነው። እንግዲህ ከ32 አመታት የፓትርያርክነት ዘመን 28ቱ የስደትና የመከራ አራቱ አመታትና ትንሽ እረፍትን ያገኘባቸው። እግዚአብሔር የአባቶቻችን ስደት አስቦ ከነፍስ ስደት ይሰውረን ከበረከታቸውም ያድለን። በዚህ ዕለት ቅዱስ ያይቆ ዝዕል በረዲ ወይም ዝዕል በረዳ ይታሰባል። በተለይ በሀገራችን የተዘነጋ የሚመስለው የምስራቅ ኮከብ ኮከበ ጽባህ ያይቆ ለሚል ስም ትርጉሙን የሰጠው የሰጡ አበው በሁለት መንገድ ያትቱታል። አንደኛ አሐዜ ሰኮና ነገሩ ከወልደ ይስሐቅ ወርብቃው ርእሰ አበው ያዕቆብ ጋር የተያያዘ ቢሆንም አበው ግን ለትህትና ይተረጉሙታል። ሁለተኛ አይቃጺ፣ አይቃጺ ማለት አሰናካይ ነው። ነገሩ ስድብ አሉታው ይምሰል እንጂ በዚህ ስም የተጠሩ አበው ሁሉ ለአጋንንትና ለመናፍቃን ትልቅ መሰናክል ሆነውባቸው ኑረዋልና አባባሉ ምስጋና እንጂ ነቀፋን አይወክልም። አይቃጺ አሰናካይ ከሆነ ዝም ብለን ስናየው ስድብ ይመስላል፣ አይደለ አባቶቻችን ግን አሰናካይ የሆኗቸው ለማን ነው? ለመናፍቃን፣ ለከሃዲያን፣ ለሰይጣን አሰናካዮቹ ናቸው አይደለ? የቅዱሳን ጸሎት አጋንንትን ድል ይነሳል። ስለዚህ አጋንንትን ያደናቅፋሉ፣ አጋንንትን ያሰናክላሉ። ስለዚ አይቃጺ ተብሏል። ቅዱስ ያዕቆብ ስድስተኛ በስድስተኛ መቶ ክፍለ ዘመን ምስራቃዊ ኮከብ ቅዱስ ያዕቆብም ለመለካዊ መናፍቃንና ለተዋህዶ ተገዳዳሪዎች ትልቅ መሰናክል ሆኖባቸዋል። የቀናችሁን ቀርና ሃይማኖትን አጽንቷል። ብዙ ጊዜ ዘ እልበረዲ መባሉን ይዘው በዘ ምክንያት እልበረዲን እንደ ሀገር የሚቆጥሯትም አልጠፉም። አልጠፍ እልበረዲን እንደ ሀገር የቆጠሯት አልጠፉም። በረከታቸው ይደረሰልና ትጉሁ ጳጳስ አቡነ ጎርጎሪዮስ ካለ ግን ለዚህ ማለትም ለዚህ መላምትም የለም ባይ ናቸው። የቤተክርስቲያን ታሪክ በዓለም መድረግ በተሰኘ ተወዳጅ መጽሐፋቸው እልበረዲ ማለትን በአረበኛ ከሰጋር በቅሎ ከስሙር ሰረገላ ጋር አነጻጽረው አስቀምጠውታል። ለምን ቢባል እንደ ሰረገላ በተፋጠነ አገልግሎት ወዳጅንም ጠላትንም አስደምሟልና። ማን ቅዱስ ያይቆ ቅዱስ ያዕቆብ የተወለደው በስድስተኛው መቶ ክፍለ ዘመን መጀመሪያ በአምስት መቶ አካባቢ ሲሆን ያረፈው ደግሞ በ578 ዓመተ ምሕረት እንደሆነ ይታመናል። ነገሩን ልብ ስንለው ቅዱስ ማህሌታ ያሬድን ወደዚህ በዘመን ወዲህ ደግሞ በአገልግሎት ይመስለዋል። እርግጥ ነው ለውለታው የሶሪያ ቤተክርስቲያን የአይቆባዊት ስትባል የኛዋስ ምን አለ ያሬዳዊ ብትባል ያሬዳዊት ብትባል የሚል ቁጭትም ያመጣል። የሶሪያዋ ቅዱስ ያይቆ እሱ ስለለፋ የአይቆባዊት ስትባል የኛዋም ደግሞ ምን አለ የዜማ አባቷን አክብራ ያሬዶይት ብትባል ለማለት ነው። ጊዜው በአምስተኛውና አምስተኛውና በስድስተኛው መቶ ክፍለ ዘመን ወዲህ ወርቃማ ወዲያው ወዲያ ደግሞ ጨለማ ተብሎ ሊጠራ የሚችል ዘመን ነበር። በብርሃንነቱ በተለይ በምስራቁ ዓለም ያበሩ አበው እና ያይቆብ ዘስሩግ ሳዊሮዝ ዘአንጾኪያ፣ ያይቆብ ዘእልበረድን የመሰሉ አበው ተገኝተውበታል። ሲያልፍ ደግሞ ዘይኑንና አንስታሲዮስን የመሰሉ ደጋግ ነገስታት በዘመኑ መነሳታቸውንም እናስባለን። በተቃራኒው ግን ዘመኑ ቤተክርስቲያን ለሁለት የተከፈለችበት መለካውያን ወይም ካቶሊካውያን የነገስታቱን ደጅን የነገስታቱን ደጀን አለ የነገስታቱ ደጅን አላቸውና ተዋህዶ ሃይማኖትን ከስሯ ነቅሎ ለማጥፋት ብዙ የሞከሩበት ዘመን ነውና ጨለማነቱ ይጎላበታል። በእርግጥም ከመርቅያን እስከ ዮስጢኖስ ዳግማዊ ዘመን ድረስ ለመቶ ዓመታት መለካውያን የልዮን ልጆች ሁለት ባሕሪ ማለትን ሊያሰፉ ተዋህዶንም ሊያጠፉ የከፈሉትን ዘመቻ ሊሳካ ጫፍ የደረሰ ይመስል ነበር። ግን አማናዊት ቤቱን የማይተው አማናዊ ጌታችን መድኃኒታችን ኢየሱስ ክርስቶስ አርመኖቹን ስቦ አርመኖቹን ስቦ በአራት መቶ ዘጠናዎቹ ወደ መንጋው ቀላቀለ። በግብፅ አባ ቴዎዶሶስን በሶሪያ ደግሞ ታላቁን ሊቅ ቅዱስ ሳውሮስን አስነስቷል። ከቤተ መንግሥትም ስም አጠራሯ ያማረ ንግሥት ታኦድራል ማርኳል በእነዚህ ቅዱሳን ትጋት የለበለበችው ተዋሂዶ እንደ ቅዱስ ያይቆብ ዘልበረዲ ያለ አርበኛ ግን ያገኘችው በጭንቅ ቀን ነበር። ሰው መሆን ሰው በጠፋበት ቀን ነውና፣ በግብፅና በቁስጥንጥንያ በትምህርትና ምናኔ ላይ የነበረው ቅዱስ ታጥቆ ለአገልግሎት ግሎት የተሰለፈው በ530ዎቹ አካባቢ ነበር። ጊዜው ወዲህ ሀልበሳው ቅዱስ ሳይሮስ ከሶሪያ ወደ ግብጽ እንደተሰደደ ያረፈበት ነበር። ወዲያው ደግሞ ሊቆ አባ ቴዎዶስዮስ የግብጹ ለግዞት የተዳ ነበር እና የተዳረገበት ነበርና የተዋህዶ ምዕመናን ያለ እረኛ ተቀበዘበዙ ተቅበዘበዙ። የቤተ መንግስቱ ተጽዕኖም ደግሞ ሁለት ባህሪ በማይሉ በማይሉት ላይ እስራትና ግድያን ወደ ማሳወጅ ተሸጋግሯልና የምእመናን ቁጥር እጅጉን መመንመኑ ቀጠለ። ይህ እረፍት የነሳው ቅዱስ ያይቆብ በበኩሉ ነገሩን በዝምታ ሊያልፈው አልወደደምና አገልግሎቱን አሰፋ። ሌሊቱን በጾምና ሌሊቱን በጸሎት ያድራል። ቀን በቤተክርስቲያን አካባቢ ማስተማር ባይችል በየቦታው እየዞረ ያስተምር ነበር። ከትምህርቱ ጣዕምና ከመልእክቱ ስምረት የተነሳ ምእመናን እንደገና ተነቃቁ። እርሱም ከግብጽ እስከ ሶሪያ አልፎም እስከ ቁስጥንጥንያ ድረስ ያለ እረፍት ይሰብክ አርባ ዘመናትን አሳለፈ በተለይ አዲስ አማኞችን አጥያ ጥምቅ ዘንድ በእስረኛው በአስ በእስረኛው ቅዱስ ቲዮዳ ቲዮዳሲዮስ ኤጲስቆጶስነትን ተቀብሏል። የሶሪያ አንጾኪያ የፕትርክና መኖሩ ክፍት ሆኖ እርሱን ቢጠብቀውም እርሱ ግን የዚህ የስልጣን ፈላጊ አልነበረምና ሌሎች እንዲሾሙበት አድርጓል። ቅዱስ ያዕቆብ በስብከት አገልግሎት ምስራቁን ዓለም ሲያበራ የተባበሩት ደቀ መዛሙርት ቢኖሩም ያሳለፈው ድካምና መከራ ግን ተወዳዳሪ አልነበረው። በተለይ ወቅቱ የአንጾኪያ ሀያላን መኳንንትና ሹመኛ መናፍቃን ብዙ አሳደውታል። እርሱ ግን በጥበብና በፈሌት እዚያው ደጃቸው ላይ የነበሩ ምእምናንን በእንድረኝነት ጠብቋል። ለዚህም ሲባል ራሱን እየቀያየረ የመሳፍንትንም አጥሮችና ቅጥሮች አልፏል። ለቤተ ክርስቲያንም ክብርም እንደ እብድ እንደ ሴትም መስሎ የወንጌልን ዘር ዘርቷል። ከብዙ ፈተናና አገልግሎት በኋላ በተወለደ በ78 ዓመቱ በ578 ዓመተ ምሕረት አርፎ በክብር ተቀብሯል። ትልቁ መታሰቢያውም የሶሪያ ቤተ ክርስቲያን የአይቆባዊት ምእመኑ የአይቆባውያን መባላቸው ሲሆን እኛ ደግሞ በአንገታችን ላይ እንድናስራት ባስተማረን ማእተብ ማህተም ዘወትር እናስበዋለን። ለመጀመሪያ ጊዜ ማህተብን በአንገት ላይ ስለ ማሰር ያስተማለ እርሱ ቅዱስ ያዕቆብ ዝዕልበረዲ ነውና የምስራቁን ኮከብ ዝዕልበረዲ ያዕቆብን በየዓመቱ ሰኔ 28 ቀን በነገረ ቅዱሳን መደበኛ ጉባኤ ጎንደር እናከብራለን። ሶሪያውያን ደግሞ ጁላይ 31 ወይም ሐምሌ 24 ቀን ያከብሩታል። አምላከ ቅዱስ ያይቆ ተዋህዶ ሃይማኖታችን ይጠብቅ ይጠብቅልን፣ ከቅዱሱ በረከት አይለየን፣ ማየተባችንም ያጽናልን። ሰኔ 28 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ አባ ቴዎዶሲዎስ ሊቃጳሳት፣ ቅዱስ ያይቆ ዘእልበረዳይ፣ ቅዱስ ባስሊዮስ፣ ቅዱስ ባሊዲስ፣ ቅዱስ ያይቆ ዘእልበረዲ ወይም ዘእልበረዳይ ይታሰባሉ። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግስተ ሰማያት የነርሱናትና ሲነቅፏችሁና ሲያሳድዷችሁ በእኔ ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ። ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ። ከእናንተ በፊት የነበሩ ነቢያትን እንዲሁ አሳደዋቸዋልና። የቅዱስ ማቴዎስ ወንጌል ምዕራፍ 5 ከቁጥር 10 እናንተ የምድር ጨው ናችሁ። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ለተሰወራ አይቻላትም። መብራትንም አብርተው በእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉት ሁሉም ያበራል። መልካሙ ስራችሁን አይተው በሰማያት ያለው አባታችሁን እንዲያከብሩት እንዲያከብሩ ብርሃናችሁ እንዲሁ በሰው ሁሉ ፊት ይብራ። የቅዱስ ማቴዎስ ወንጌል ምዕራፍ 5 ከቁጥር 13 እስከ 16

ምልጃቸው፣ ለእውነተኛዋ የንስሐ ቀን ያብቃን። ወስብሀት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።